መጪው ጊዜ የክረምት ወቅት ነው። ታዲያ በዚህ የክረምት ወቅት ምን ለማድረግ አሰባችሁ? በተለይ ተማሪዎች፣ አብዛኛው ሰው ይህን የክረምት ወቅት ፊልም በማየት እረፍት በማድረግ የተለያዩ ጨዋታዎችን በመጫወት እና በመሳሰሉት ነገሮች ጊዜውን ያጠፋል። በአሁኑ የክረምት ወቅት ግን ካላችሁ የእረፍት ጊዜ የተወሰነ ቀንሳችሁ ከፈጣሪያችሁ ጋር የምትገናኙበትን መንፈሳችሁን የምታድሱበትን ለነፍሳችሁ ብቻ ሳይሆን ለስጋችሁም በርካታ ጥቅሞችን የምታገኙበትን የበገና ትምህርት ወይም ስልጠና አዘጋጅቼላችኋለሁ። አሁን የነገርኳችሁ በገና ብትማሩ ከምታገኟቸው ጥቅሞች ጥቂቱን ብቻ ነው። የቀሩትን ደግሞ ትምህርቱን እየተማራችሁ በሕይወታችሁ ታዩታላችሁ። በተለይ ወላጆች ልጆቻችሁን በዚህ የክረምት ወቅት ትምህርቱን እንዲማሩ ብታደርጉ፣ እንዲሁም እናንተን ብትማሩ በብዙ ታተርፋላችሁ። ስልጠናው በሶስት መንገዶች የሚሰጥ ሲሆን የመጀመሪያው መንገድ ክረምት ስለሆነ ብርዱ፣ ዝናቡ፣ ትራንስፖርቱ ያስቸግራል፣ ከቤቴ መውጣት አልፈልግም፣ በአካል መጥቼ መማር አልችልም ለምትሉ፣ እንዲሁም ቤቴ ሩቅ ነው፣ ክፍለ ሀገር ነው የምኖረው፣ ከሀገር ውጭ ነው ያለሁት ለምትሉ፣ ከቤታችሁ ሳትወጡ በኦንላይን የምትማሩበት መንገድ ነው። ሁለተኛው መንገድ ደግሞ ትራንስፖርቱም፣ ብርዱም፣ ዝናቡም የቦታ ርቀቱም አይገድበኝም መጥቼ መማር እችላለሁ ለምትሉ በአካል መታችሁ የምትማሩበት መንገድ ሲሆን የመጨረሻውና ሶስተኛው መንገድ ደግሞ ለጥቂት ተማሪዎች ብቻ የተዘጋጀ ነው። በአካል ቤታችሁ ድረስ መተን የምናስተምርበት ሂደት ነው። ሌላው እኔ ስልጠናውን ጨርሼ ነበር፣ ነገር ግን ከቆይታ ብዛት እረስቸዋለሁ የሚያስታውሰኝ አስጠኝ ያስፈልገኛል። እኔ ደግሞ ትምህርቱን የተለያዩ ተቋማት ላይ እየተማርኩ ነው ግን የሚያስከልሰኝ አስጠኝ ያስፈልገኛል ለምትሉ ሁሉ የቲቶሪያል ክላስ አዘጋጅተናል። የበገና ስልጠናው በአራት ደረጃዎች የተከፋፈለ ሲሆን እርሶ እንዳሉበት የበገና ድርደራ እውቀትና ክህሎት ከአራቱ ደረጃዎች መርጠው መማር ይችላሉ። ትምህርቱ በሳምንት ለሁለት ቀን ወይም በሳምንት ለአንድ ቀን ይሰጣል። እርስዎ በመረጡት መማር ይችላሉ። እስከ ስድስት ለሚመዘገቡ ተማሪዎች ብቻ የክፍያ ቅናሽ እናደርጋለን። ሶስትና ከዛ በላይ በመሆን በቡድን መማር ለምትፈልጉ ተማሪዎችም በተመሳሳይ የክፍያ ቅናሽ አለ። ይህን የክረምት ወቅት ጊዜውን በአግባቡ ይጠቀሙበት። መመዝገብ የምትፈልጉ በ0925937 43 በመደወል ወይም ደግሞ በቴሌግራም አድራሻችን አት አምነን 19 ላይ መመዝገብ ይችላሉ። ከ6 በኋላ ለምትመዘገቡ ተማሪዎች የትምህርት ሂደቱና የክፍያ መጠኑን የተለየ መሆኑን እንገልጻለን። ፈጥነው ይደውሉና ይመዝገቡ።